ጥላ እናመጣለን። ጥላውን እንገለገልበታለን። አርጅቶ ይጣላል። እነዚህ ግዑዛን መስዋዕቶች ናቸው። ሻማውን እናምረዋለን፣ እኛ በእግዚአብሔር ፊት እንከብርበታለን። ሻማው ግን በርቶ ቀልጦ ይጠፋል። ለስርቱ የሚበቃ ሻማ ይሄ ክርስቶስ በመስቀል ላይ ያሳየው ታላቅ ርኅራኄ ማሳየት ይፈልጋል ወንጂ ወንጌል በግድ አይሰበክም። ወንጌል በኃይል አይሰበክም። ወንጌል በጉልበት አይሰበክም። ወንጌል በማስፈራራት አይሰበክም። ወንጌል ነጻነት ይፈልጋል። ወንጌል ፍቅር ይፈልጋል። ወንጌል አሜን ብሎ መቀበልን ይጠይቃል። ይህንን ታላቅ መን ህዋሳቶቻችን በሙሉ ከእግዚአብሔር የተገኙ ናቸው። ማንም ሰው ማመልከቻ አስገብቶ አፍንጫዬን እዚህ ጋር አድርግልኝ፣ አይንን ግም እዚህ ጋር አድርግልኝ ብሎ እንዲህ ባለ ማመልከቻ የተፈጠረ የለም። የፈጠረን እግዚአብሔር ነው። አንድ ጥያቄ ልጠይቃችሁ። ብዙ ወጣቶች ይመለከታሉ። አንድ ነገር አስባችኋል። እስኪ አይናችን ሁለቱ ከኋላ ቢሆን ያምራል? መንሱልኝ፣ ያምራል አያምርም? እንደማያምር በምን አወቅን? በምን አወቅን? እዚህ ጋር ተቀመጠ። እዚህ ጋር ስለተቀመጠ ያምራል። እዚህ ጋር ባይቀመጥ እንዴት አያምርም አለን? አያችሁ፣ ይሄ እግዚአብሔር በውስጣችን ያስቀመጠው የስጦታው ታላቅነት ነው። ለዚህ ነው ጋሪቲ ስለገባው ግሩምና ድን ወንጂ ተፈጠር ያለውና አንተ ለዘላለም አመሰግናለሁ። አስደን ወንጌል መቼም የሁሉ ዘውድና አክሊል ስለሆነ መቅረት ስለሌለበት ብቻ ነው ጥቂት ደቂቃ ከኔጋ የምንቆየው። ደግሞ እግዚአብሔር በዚህ ሰዓት አሁን በዚህ ሰዓት ደግሞ ቅድም በላይ ከወንጌል ባይሉ በኩል የነገረናል። አሁን ደግሞ በዚህ ሰዓት ምን ሊነገረን ፈልጓል? እግዚአብሔር በየሰከንዱ እኛን መመገብ የሚፈልግ አምላክ ነው። መጋቢያችን ነው፣ ፈጣሪያችን ነው። እና መኖራችንን የሚፈልግ አምላክ ነው። ከዚህ አንጻር ምን ይነግረናል የሚለውን አንድ ሁለት ሶስት ሀሳቦች ብቻ ለማየት መነሻችን ነው። ሐዋርያው ቅዱስ ጳውሎስ በሮም ላሉ ክርስቲያኖች እንግዲህ ወንድሞች ሆይ ሰውነታችሁን ሕያው እና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራዬ እለምናችኋለሁ እግዚአብሔርን ደስ የሚያሰኝ ሕያው እና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ነው የሚለው እና ከዚህ ሀሳብ ነው ያው እና ቅዱስ መስዋዕት የሚል ያነሳ ነው። ስለ መስዋዕት ብዙ መናገር አንችልም ጊዜ ስለሌለን፣ በጣም ሰፊና ጥልቅ ትምህርት አለው። በተለይ በዚህ በብሉይ ኪዳን ዘመን ከአስራ አራት ዓይነት በላይ መስዋዕቶች ለእግዚአብሔር ይቀርቡ ነበር፣ ለመቅደሱ ይቀርቡ ነበር። እያንዳንዳቸው የተለያዩ ናቸው። የሰርክ መስዋዕት፣ ማስተስሪያ መስዋዕት፣ የዩቤልዩ በዓል መስዋዕት አለ። እያንዳንዳቸውን እስራኤል እንዲያቀርቡ ይገደዳሉ። በተለይ ግን በተለይ በዓመት ሶስት ጊዜ በእግዚአብሔር ፊት የግዴታ መስዋዕቶች ነበሯቸው። እነዚህ ግዴታ መስዋዕቶች የተለዩ ናቸው። እግዚአብሔር በሙሴ አማካኝነት በፊቴ ባዶ እጃችሁን አትታዩ የሚል አምላካዊ ትዕዛዝ አቅርቦላቸዋል። ከዚህ የተነሳ ከእንስሳቶቻቸው መካከል መርጠው ለእግዚአብሔር የሚቀርቡ የሚያቀርቧቸው አሉ። እና የመስዋዕትን ጉዳይ ስንመለከት ጠቅላላ አድርገን ስናይ በሁለት ይከፈላል። አንደኛው ህያው መስዋዕት ነው። ሁለተኛው ግዑዝ መስዋዕት ነው። ግዑዝ መስዋዕት የሚባለው እጣኑ፣ ጧፉ፣ ጃንጥላው፣ ሻማው ለሌለ ሰይን የምናመጣው ገንዘብ ይሄንን የምንመለከተው ሻማ መቋሚያው፣ እነዚህ እነዚህ ነገሮች እግዚአብሔር ይጠቀምባቸዋል፣ ግን ግዑዛን መስዋዕቶች ናቸው። እናቀርባቸዋለን ለእግዚአብሔር እኛ የምንጸድቅባቸው፣ እነሱ ለጽድቅ የማይበቁ ናቸው። መቼም መቋሚያ ለጽድቅ ይበቃል ብሎ የሚገምት ማንም ሰው የለም። እንገለገልበታለን ወይ ይሰብራል፣ ወይ አርጅቶ ይጣላል። በቤተክርስቲያንም ያለ ጥላ እናመጣለን፣ ጥላውን እንገለገልበታለን፣ አርጅቶ ይጣላል። እነዚህ ግውዛን መስዋዕቶች ናቸው። ሻማውን እናበራዋለን እኛ በእግዚአብሔር ፊት እንከብርበታለን። ሻማው ግን በርቶ ቀልጦ ይጠፋል። ለስት የሚበቃ ሻማ ይሉ አሁን ሰዎች እንግዲህ እግዚአብሔር ቅዱስ ጳውሎስ የሚለው ሕያው መስዋዕት እንዲሆኑ የሚጸድቁ መስዋዕቶች እንዲሆኑ በእግዚአብሔር ፊት የሚከብሩ መስዋዕቶች እንዲሆን እንደ ባሪያ ሳይሆን እግዚአብሔርን እንደ ልጅ እንዲያገለግሉት ይፈልጋል አምላካችን እግዚአብሔር። ከዚህ የተነሳ ቅዱስ ጳውሎስ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ነው የሚለ በተለይ በተለይ ሐዋርያው የክርስትናን መሠረታዊ ትምህርት ጠቅለል አድርጎ ካብራራ በኋላ ሮም የመልእክት ምዕራፍ አንድ እስከ አስራ አንድ ያለው አስራ አንዱ ምዕራፎች እግዚአብሔር ለቤተ ክርስቲያን የሰጠውን መዳንና ጸጋ የሚያሳይ ነው። የሰው ልጅ በራሱ ድካም እና ጥረት መጽደቅ እንዳልቻለ ያለ እግዚአብሔር ሰው መሆን መዳን እንደማይችል ያለ እግዚአብሔር ጸጋ በራሱ ጽድቅ ማምጣት እንደማይችል በሚገባ ከአብራራ በኋላ ከምዕራፍ አስራ ሁለት ጀምሮ አንድ ክርስቲያን በመጀመሪያ ክርስቶስን እንዴት መቀበል እንዳለበት ክርስቶስን ከተቀበለ በኋላ ከዚያ ደግሞ በእርሱ እንዴት መመላለስ እንዳለብን ተመልከቱ። ኦርቶዶክሳዊ የመዳን ትምህርት እነዚህ ሁለት ነገሮችን ያቀፈ ነው። በወንጌል እግዚአብሔር አንድ ያደረገውን ሰው አይለየው ይላል። ይሄ ስለ ጋብቻ የተነገረ ብቻ ሳይሆን ስለ እምነትና ስለ ጸጋና በፍቅር ስለሚሰራ እምነት እነዚህ ሁለቱ አንድ ያደረገ እግዚአብሔር ነው። ኦርቶዶክሳዊ የጸጋ የመዳንን ትምህርት እነዚህ ሁለት ነገሮችን የሚጠቀልል ነው። የእግዚአብሔርን እንዲሁ ከእኛን ከመውደዱ የተነሳ ራቶቹ ሳለን ለኛ የሰጠን መደር እሱ ጸጋ ይባላል። ለእርሱ እኛ የምንሰጠው ምላሽ ደግሞ በፍቅር የሚሰራ እምነት ነው። እነዚህ ሁለት ነገሮች ይፈለጋሉ በኦርቶዶክሳዊ ትምህርት። ከዚህ የተነሳ እንዴት መመላለስ እንዳለብኝ በምዕራፍ አስራ ሁለት ጀምሮ ቅዱስ ጳውሎስ ያስረዳል። ምክሮቹ በጣም አጭር እና በርኅራኄ የተሞሉ ናቸው። የአዲስ ኪዳንን መንገድ በአስደናቂ ሁኔታ የነገረን አጭር ነው። በርኅራዬ የተሞላ ርኅራዬ ይፈልጋል ወንጌል በፍቅር መጥራት መሳር ይፈልጋል ወንጌል ክርስቶስ በመስቀል ላይ ያሳየውን ታላቅ ርኅራዬ ማሳየት ይፈልጋል ወንጌል። ወንጌል በግድ አይሰበክም። ወንጌል በኃይል አይሰበክም። ወንጌል በጉልበት አይሰበክም። ወንጌል በማስፈራራት አይሰበክም። ወንጌል ነፃነት ይፈልጋል። ወንጌል ፍቅር ይፈልጋል። ወንጌል አሜን ብሎ መቀበልን ይጠይቃል። ይሄንን ታላቅ መንገድ ነው ቅዱስ ጳውሎስ ተከትሎ የሚያስተምረው። ኦርቶዶክሳዊ መምህራን ይህንን መንገድ መከተል ይኖርባቸዋል። ይህን መንገድ የማይከተሉ ከሆነ በፍርሃት ትውልድ ከማህበር ውጭ አትራፊዎች ሊሆን አይችሉም። መሳብ ነው እግዚአብሔር በመስቀሉ የሰው ልጆችን ስቧል። ቅድም የሰማችሁ ትምህርቴ ነው። ለወይኔ ያላደረግኩለት ምን አለ የሚለው ሀሳብ የእግዚአብሔርን ጥልቅ ፍቅር የሚያሳይ ነው። ውለታውን አስታውሰን ችን ሰተን እንድንመለሰ የሚጋብዘን ነው። ስለዚህ ምን አለ ቅዱስ ጳውሎስ? መታንን ልናገኝ እንዴት እንደሚገባን ሲነግረን ከኛ የሚጠበቀው ከኛ የሚጠበቀው አመጣ በፍቅር የሚሰራ እምነት፣ ይህን እንድናመጣ ምን ማለት ነው። የእግዚአብሔር ጸጋ ኃላፊነትን ከነፃነት ጋር ያስማማ። ነፃነትን ብቻ አጎናጸፈ አይደለም። ደግሞ ሰው ለእግዚአብሔር ካለው ታማኝነት የተነሳ ኃላፊነቱን ደግሞ ሊወጣ ይገባል። እግዚአብሔር የሰጠውን ጸጋ በኃላፊነት ማስተናገድ ይህ ኦርቶዶክሳዊ የመዳን ትምህርት ነው። ስለዚህ ምንድ ነው የሚለን ቅዱስ ጳውሎስ ይህን ጠቅልል ባለ ሀሳቡ የሚነግረን እግዚአብሔርን በመምሰል በመጠንና በጭዋነት በጽድቅ መኖር፣ ክርስቲያኖች በዚህ መኖር አለባቸው። ስለዚህ ክርስትና ሶስት ግዴታዎች አሉ። ሶስት ሳላውራራን የማስቀምጣቸው አንደኛ ለእግዚአብሔር ያለን ግዴታ አለ። ሰው ለእግዚአብሔር ያለው ግዴታ ለእግዚአብሔር እግዚአብሔር ስለኛ ስላለው ፍቅር የምንመልሶ ምላሽ፣ ይህ መንፈሳዊ ግዴታ ይባላል። ሕዋሳቶቻችን በሙሉ ከእግዚአብሔር የተገኙ ናቸው። ማንም ሰው ማመልከቻ አስገብቶ አፍንጫዬን እዚህ ጋር አድርግልኝ፣ ዓይን ግብ እዚህ ጋር አድርግልኝ ብሎ እንዲህ ባለ ማመልከቻ የተፈጠረ የለ። የፈጠረን እግዚአብሔር ነው። አንድ ጥያቄ ልጠይቃችሁ። ብዙ ወጣቶች ይመለከታሉ። አንድ ነገር አስባችኋል። እስኪ አይናችን ሁለቱ ከኋላ ቢሆን ያምራል? መንሱ ልኝ ያምራል አያምርም? እንደማያምር በምን አወቅን? በምን አወቅን? እዚህ ጋር ተቀመጠ። እዚህ ጋር ስለተቀመጠ ያምራል። እዚህ ጋር ባይቀመጥ እንዴት አያምርም አልን? አያችሁ፣ ይሄ እግዚአብሔር በውስጣችን ያስቀመጠው የስጦታው ታላቅነት ነው። ለዚህ ነው ጋሪቴ ስለገባው ግሩምና ድንቅ ሆኜ ተፈጠር ያለውና አንተን ለዘላለም አመሰግናለሁ አለ። አስደናቂ ነው። ስለዚህ እንዲባለ ሁኔታ የፈጠረን አምላካችን እንደ ዛፍ ቅድም እንዳልኳችሁ እየተገለገልንባቸው ለጥልቅ እንደማይበቁ እንደዚህ ተራቁ ያላደረገን እግዚአብሔር ስሙ የተመሰገነ ይሁን። ሰው ያደረገን እግዚአብሔር እንደ ሳማ ንደን የማንጠፋ እንደ መቋሚያ ዘመነው ተሰብረን እንደማንቀር ከብረን መኖር የምንችል ወርቃማ ፍጥረታት ስላደረገን እግዚአብሔር ለእርሱ የእኛ ግዴታ አለ ለእርሱ ወጣቶች ይህ ግዴታ አለ ከእኛ ለእግዚአብሔር ሁለተኛው ለራሳችን ያለን ግዴታ አለ ለእግዚአብሔር መመለስ ብቻ ሳይሆን ይህ ለራሳችን የምንሰራው በጎ ስራ የሚያሰጠን አክሊል ሽልማት አለ ዋጋ አለ ይህን ታላቅ ነገር እንድናስብ ነው ሶስተኛው ለባልንጀራችን ያለን ግዴታ ነው

ስለዚህ እነዚህን ታላቅ ሀሳብ ሶስቱን ጉዳዮች አሁን አምልኮ ማለት ይሄ ነው። ሰው ከእግዚአብሔር ጋር ያለው ግንኙነት፣ ሰው ከራሱ ጋር ያለው መስማማት፣ ሰው ከሌላው ባልንጀራው ጋር ያለው ህብረት ነው አምልኮ ተእግዚአብሔር የሚባለው። እነዚህን ያላሟላ ሰው እግዚአብሔርን ያመልካል ሊባል አይችልም። እግዚአብሔርን ማምለክ ማለት መውደቅና መነሳት ብቻ አይደለም። ልቦቻችን ለእግዚአብሔር የተሰጡ መሆን ይገባቸዋል። ይህ ለእግዚአብሔር ያለን ግዴታ ምንድን ነው ቢባል እርሱን መምሰል ነው። እግዚአብሔርን መምሰል ራስን ለእግዚአብሔር አሳልፈን መስጠት፣ ይሄ መልካም መሰረት ለእግዚአብሔር መጣል ነው። አሁን ለእግዚአብሔር የሰጠናቸውን ነገሮች ተመልሰን አንወስዳቸውን። ተመልከቱ፣ ሻማውን አመጣ ነው፣ ተመልሰን ደስ አመስጃው አመጣ ነው። ገንዘባችን አመጣን ተመልሰን ወደ ኪሳችን አንከስል አንከትል። እኛስ መጣን ተመልሰን ዳ ለምኪስ ከገባን ምን ዋጋ ነው? ምን ዋጋ ነው? ተመልሰን ዓለም የሚጠቀምብን ከሆነ ምን ዋጋ አለው? ከዚህ ጥላና ጣት ማነስ ማለት ነው። ማነስ ማለት ነው። አንድ ክርስቲያን ይሄን ነው በደንብ መረዳት ያለበት። ስለዚህ ምን አለ ቅዱስ ጳውሎስ ተመልከቱ። እኛ የመታዘዝ የመጀመሪያው መሰረታችን ሰውነታችንን ለእግዚአብሔር መስጠት ነው። ለመስጠት አካል ለእርሱ መቅረብ አለበት። እያንዳንዱ ሕዋሳቶቻችን እግዚአብሔር የሚጠቀምባቸው መሆን አለባቸው። ለዚህ ነው ቅዱስ ጳውሎስ ምን ይላል ራሱ ሐዋርያው በአንደኛ ቆሮንቶስ መልእክቱ ምዕራፍ ስድስት ቁጥር አስራ ሦስት ላይ መብል ለሆድ ነው ሆድም ለመብል ነው፣ እግዚአብሔር ግን ይህንንም ያንንም ያጠፋቸዋል። ሥጋ ግን ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለሥጋ ነው ሄለ አካላችን አካላችን የእርሱ የሚሆን ይፈልገዋል። እና የሐዋርያው ምክር የተገለጠበት መንገድ ደግሞ የሚያሳስን ነው። በሚያሳስን ሁኔታ ነው የገለጠው ወንድሞች ሆይ በማለት ታላቅ ሐዋርያ ነው፣ የከበረ ነው፣ ስልጣኑን በሌላ ስፍራ ነግሮናል። እግዚአብሔር በእኛ እንደሚማለት ተወቁ ብሎ በእግዚአብሔር ዘንድ ያለው ደረጃ የት እንደሆነ ነግሮናል። ግን ደግሞ የወደቅነውን እኛን ትንንሾቹን እኛን ምናምንቴ ነገር የሚያታልልን እኛን ወንድሞች ወይ ብሎ ይጋብዘናል። አያችሁ ሚገርም ይሄ የፍቅር መንገድ ለመሰላችሁ፣ ይሄ ፍቅር የመተሳሰብ ቃል፣ እንዲህ ባለ መተሳሰብ መንገድ የሚቀርብ ጥሪ በኃይል ወደ ልባችን ይገባል። የምንሰማው ቃል በኃይል ወደ ልባችን እንዲገባ እግዚአብሔር አምላካችን ይርዳ። ነው ገ ክርስቲያን ይህንን ነው መጸለይ አለበት፣ ይህን ነው። ስለዚህ ወንድሞች ሆናል ልመናን ይጠቀማል። ልመናን ስልጣን አለው የማዘዝ፣ በቤተ ክርስቲያን ትልቅ ስፍራ ያለው ሐዋርያ ነው። ነገር ግን እያዘዘን አይደለም፣ እየመከረን ነው፣ እየለመነን ነው። ጌታም የተጠቀመው ይህን ነው። እነሆ በደጅቆ የሚያንኳኳለው ማንም ድምፅ የሚሰማ በሩን ይከፍትልኛል እኔ ከሱ ጋር እራት እበላለሁ። አምላካችን ያለን ይህን ያህል ይህን ያህል። ስለዚህ ክርስቲያኖች የተጣለብን ግቤታ ምንድን ነው? ሁለት ነገሮች እንጀራችን ላልቃል የተጣለብን ግቤታ ምንድን ነው? ሰውነታችንን ህያው መስዋዕት አድርጎ ማቅረብ በብሉይ ኪዳን ዘመን ከነበሩ መስዋዕቶች መካከል አንዱ የእንስሳት መስዋዕት ነው። የእንስሳት መስዋዕት በካህኑ እጅ ይቀርባል። ካህኑ እጁን በራሱ ላይ ከጫነበት በኋላ የእንስሳ መብቱ ጥቅሙ ስልጣኑ በተክላላ ይገፈፍና ለጀር ይሰጣል። ይሄ መስዋዕት እንዲህ ባለ መንገድ ሲቀርብ ሦስት ነገሮች አሉ፣ በዚህ መሰዊያ፣ በዚህ አገልግሎት። አንደኛ ካህን ይፈልጋል። ሁለተኛ መስዋዕቱ አለ። ሦስተኛ መሰዊያው አለ። እኛስ እኛ ግን ክርስቲያኖች እኛ መቅደስ ነን። እኛ ካህን ነኝ። እኛ መስዋዕት ነን። ኦርቶዶክሳውያን አንብሮ አንብሮተ እድ የተጫነባቸው ምስጢራት የሚፈጽሙ ካህናት አሉ። በኦርቶዶክሳዊቱ ፊት ግን አንብሮተ እድ የሌላቸው ካህናት ናቸው ምእመናን። ለራሳቸው የካህናት አንዱ አገልግሎቱ ጸሎት ነው፣ ምራ ማቅረብ ነው፣ መስጠት ነው። ምእመናን ይሰልያሉ። መቅደስ ናቸው። በሰውነታቸው ልባቸው መቅደስ ነው። ራሳቸውን ይሰውነታ ካህናት ሆነው ስለዚህ፣ ተመልከቱ መቅደስምንን መሥዋዕትምንን ካህን ምነን እንዲህ ያለውን መንገድ እንድንጠቀም ቅዱስ ጳውሎስ የሚጋብዘን ስለዚህ ምንድን ነው ያለን? ሰውነታችሁን አለ ለእግዚአብሔር ራስን መሰዋት። ራስን ለእግዚአብሔር ራስን መሰዋት ማለት ክርስቲያኖች፣ ምን እያለ ነው ቅዱስ ጳውሎስ? የእናንተ መስዋዕት እንስሳ አይደለም፣ ሰውነታችሁ እንስሳ አይደለም። እንደ ታረደ የሚቀር አይደለም፣ እንደ ተቃጠለ የሚቀር አይደለም። ካቀረባችሁ በኋላ በህያውነት አስደናቂ ነገር ነው። አስደናቂ ግብዣ ነው። አስደናቂ ተመልከቱ። ሰውነትን ለእግዚአብሔር መስዋዕት ማድረግ ሰውነትን ለእግዚአብሔር መስዋዕት ማድረግ ማለት ወዳጆቼ ኃጢአቴን መተው ብቻ ማለት አይደለም፣ በነፍስ እሱን ማገልገል ነው። በነፍስ በመንፈስ እሱን ማገልገል ነው። በእግዚአብሔር መስዋዕት ሆኖ መቅረብ ማለት የእርሱ አገልግሎት ነው። ይሄ ነው ሰንበት ትምህርት ቤት። መቼም ቅድምን ተነግሯን ዓመታትን ለማስቆጠር አይደለም በዓል የሚያከብረው ወዳጄ፣ በዓል የሚያከብረው በዓል የክርስቲያን በዓል ህይወትም ነው። ሌሎችን ለህይወት የሚጋብዝ ነው። ሌሎችን ለአገልግሎት የሚጋብዝ ነው። ሌሎችን ለዚህ ታላቅ ህይወት የሚጠራ ነው። ወዳጆቼ፣ በዚህ አደገኛ ዘመን ወጣቶች ወደ ቤተክርስቲያን ጥላስን ገብታችሁ የነፍስ አገልጋይ መሆን በሰንበት ትምህርት ቤት ማገልገል ወደ እግዚአብሔር መቅረብ ይህንን ነው ሰውነታችሁን ስጡ፣ ነው የሚለ ስ ይ ሕያው ነው መስዋዕቱ፣ መስዋዕቱ ሕያው ነው። ያን ሞተ ማለት መስዋዕቱ አይሞት ምን አለ? አንድ በግ እንደምታውቁት ተሰዋ ማለት ሞተ ማለት እ ውት ነው የብሉይ ኪዳን መስዋዕት አንዴ ከታረደ በኋላ መታረድ ብቻ አይደለም፣ ተረፉ ይቃጠላል፣ መሳት መቃተልም ይገጥመዋል። ክርስቲያን አካሉን ለመቃጠል ባይሰጥም ግን አንድ የሚቃጠልበት አለ። ይሄ የሚቃጠልበት እሳት ፍቅር ይባላል። እስቲ ፍቅር በሉ በደንብ በሉ። አዎ በፍቅር መቃጠል፣ በእግዚአብሔር ፍቅር መቃጠል። አሁን ያነደደን የዓለም ፍቅር ነው፣ ያሸነፈን የዓለም ፍቅር ነው። ግን ምንድን ነው? የዓለም ፍቅር አሸነፈው፣ የዓለም ፍቅር አቃጠለው። ወደ እግዚአብሔር ቤት ከመምጣት ይልቅ፣ የእግዚአብሔር መቅደስ ከመሆን ይልቅ የዓለም ፈቃድ ማስፈጸሚያ መሰዊያ ሆነዋል ብዙ ሰዎች። ከዚህ መላቀቅ ነው ወዳጆች መማር ማለት ከዚህ መላቀቁ የሚቃጠለው በፍቅር ነው። እናንተ ተሰዋላችሁ። ግን ያዋናችሁ ልክ እንደ ዮሴፍ ማለት ነው። ወጣቶች ዮሴፍን ተመከሩ። በጴጥፋራ ሚስት ፊት ቆመ። ወጣት ነው። ብዙ ወጣቶች አለ። ወጣት ነው። ገና ባዮሎጂካል ኢንተረስቱ ያልቀዘቀዘበት ፋይሬጅ ላይ ነው እንዴ። በፋይሬጅ የሚሰማ አንተ የሚሰማ ስሜት ከተፈጥሮ የሚያስገድደው የሚሰማው ነው። ሴት ሲመለከት ሙቀት ዚብሔ ራ ሚስ ቆመ ከአንተ ጋር ልተኛ ወዳለው ያሁን ባለሥልጣን ናት። አያችው ያን የውሴቱን አለ በእግዚአብሔር ፊት ኃትአትን አላደርግም ብሎ ጃኬቱን ጥሩ አልሞትን በስጋ ውስጡ ያለውን ሙቀት ስለ እግዚአብሔር ፍቅር ገደለው። ክርስቲያን ማለት እንደዚህ የሚቀርብ ይህ ህያው ማለት በሕይወት ከዚያ ደግሞ መስዋዕቱ ቅዱስ መሆን አለበት። ቅዱስ እስቲ ቅዱስ በሉ አልሰማው። ቅዱስ አው ቅዱስ። የብሉይ ኪዳኑ መስዋዕት አንጻራዊ ቅዱስና ነበረው። ይታያል፣ ክፍሩ ይታያል፣ ቀንዱ ይታያል፣ አካሉ ይታያል። እዮ ያሄን እና ያቀለመው እንደዚህ ነው። እግዚአብሔር ንጹህ ነው፣ ንጹህ መስዋዕት ይወዳል ብሎ ከበጎቹ መካከል መልቆ ነው ያቀረበው። አቤት መጽሐፋችን ታዲያ ምን ይላል? እግዚአብሔር መጥረ ላይዳቤል ወደ አለ መስዋዕቱ፣ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ነው ሚለ ወደ መስዋዕቱ ብቻ አይደለም፣ ወደ አቤልም ተመለከተ። እግዚአብሔር ችግረኛ የቆሎ ተማሪ አይደለም፣ ያገኘውን የሚቀበለው ዳጂ አይደለም። አሁን ብዙዎቻችን ለእግዚአብሔር የምናቀርበው በግዴለሽነት ነው። እንዘምራለን፣ እንሰብካለን፣ እንቀድሳለን፣ እናስቀድሳለን፣ መባ እናመጣለን። ግን ስናመጣ አለ ትንከክ እናደርገዋለን። እኛ ካላደረግ ነው የጎደለበት ይመስለናል እግዚአብሔር ግዴለሽነት እንዲህ ያለውን መፍረት ውድ ምጃሜ አንፃራዊ ቅድስና ይፈልጋል። ክርስቲያኖች ቅዱስ መሆን የእሱ የመንፈስ ቅዱስ ቤተ መቅደስ መሆን እስቲ አንድ ሁለት ጥያቄዎች ጠይቂያችሁ ለብቃ ትምህርት፣ አንድ ሁለት ጥያቄዎች እና ድምፃችሁን ከፍ አድርጋችሁ ነው የምትመልሱልኝ ስለተስላችሁ ጥላ ለቤተ ክርስቲያን ከሰጣችሁ በኋላ አንድ ቀን እንደው ቤተክርስቲያን መጥታችሁ ዝናብ ይመጣል። አባ መምሩ ባለፈው የሰጠ ጥላ አለ ጥላ ከሜት እያል መጣው እና ዝናብ መጥቶብኛል ልጠቀምበትና ነገ መልሰዋለሁ ትላላችሁ ትላላችሁ ለምን ለምን መልሰኝ አጥቶ ግን መልሰኝ ለማን ስለሰጠነው ለእግዚአብሔር ከሰጠነው በኋላ እኛ ልንጠቀምበት ይገባል? ይገባል አይገባም ታዲያ ሰው እንዴት ራሱን ከጥላ ያሳንሳል እንዴት ለእግዚአብሔር ራሱን ከሰጠ በኋላ እንደገና ቆይ እግዚአብሔር የሚቀጥለው ጊዜ ደግሞ ራሴን እሰጥሀለሁ ብሎ ለሌላ መጠቀሚያ እንዴት ይሆናል? እንዴት ይሆናል? ክርስቲያን ሰጠነው። ማንነታችንን ማንነቴን ከሰጠው በኋላ ወዳጄ ሌላ ሊነጥቀው አይገባም። አይገባም። አካል ሌል እሱ ሊጠቀምበት ይፈልጋል። ማደሪያው ማድረግ ይፈልጋል። የተቀደሰ ሰውነት። ጥሩ አንድን ነገር ልጨምርላችሁ። ለምሳሌ እንግዲህ እነሱ ወይ ተጠርታችሁ ሶቤት እንግዲህ እንደ ተጠርታችሁ ባልታጠበ ትሪ እንጀራ ቢያቀርብላችሁ ትበላላችሁ እ መልሱ ተመለሱ መናገር ይችላለሁ አይደል? ይችላል አይደል? ታዲያ መልሱ ካልሆነ ነው በምልክት እናረጋ ትበላላችሁ? ባልታጠበ ትሪ ለምን? እንዴት ይልቀይ ነው አይደል የምንለው እንህ፣ ባልታጠበ ትሪ የሚሰጠኝ አየር ታዲያ፣ እግዚአብሔር ይስጥ ወዳጆች። እግዚአብሔርስ የምናቀርብለን መስዋዕት ሰንበት ተማሪዎች፣ ምእመናን፣ ካህና፣ ሁላችን ራሳችንን መጠየቅ አለብን። ለእግዚአብሔር የምናቀርብለን መስዋዕት የታጠበ ትሪ ነው ወይ? ልባችን ታጥቧል ወይ? እግዚአብሔር የሚፈልጋል ይህን ታላቅ ሀሳብ። ታዲያ ቅዱስ ጳውሎስ ምን አለ? በእግዚአብሔር ርኅራኄ እለምናችኋለሁ። በማን ርኅራኄ? ይሄ እዚህ መግባታችን በርኅራኄ ሆነ። ትባል ትኖራለች አፍንጫ ጎራዳ አለች በከርዳዳ አለች፣ ጥቁር አለች ብጫ አለች ረጅም አለች አጭር አለች። አሁን እግዚአብሔር ይሄን አይቷል። አገልግሎት ስተራችሁ አይቷል። አይገርማችሁም ኬክ ቤት ለመቀጠር ግን ይታያል። ታውቃላችሁ ኬክ ቤት መስተንግዶ ይህ ይታያል። የሚገርም ነው። አንድ ሺ ብር ለማይሞላ ደሞዝ ገበያ ትስባለች ወይ ይባላል። እንዴት ያለ አምላክ ነው አምላካችን! ስሙ ለዘላለም የተመሰገነ ይሁን። ማንነታችንን ሳይጠየፍ የሚገለገልብን አምላክ ማለት ነው። አያችሁ። ስለዚህ ወዳጆቼ እንዲህ ያለ የፍቅር አምላክ አለን። ይሄ አቤቱ በምሕረት ብዛት ወደ ኔ ትገባለሁ ለአገልግሎቱ ምንም፣ ይሄ ትልቁ ርኅራኄው ነው። ግን ዋናው ርኅራኄ ቅዱስ ጳውሎስ የጠየቀን በመስቀል ላይ በተገለጠ ርኅራኄ ነው። መስቀል ላይ አምላካችን የጋበዘን እንድናገለግለው ነው። አዲስ ሰውነት አበጅተን አሮጌ ማንነትን ጥለን ሕያው መስዋዕቶች ሆነን ለእግዚአብሔር እንድንቀርብለት ነው። በሰማነው ቃል የእሱ ቤተ መቅደሶች ሆነን ራሳችንን ለሱ ሰጥተን እርሱ እንዲገለገልብን በጎና መልካም ፈቃድ ይሆንልን። ለአምሳኛው ዓመት ያደርሳል ዜርስ